ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ አለሁኝ። እናንተስ እንዴት ናችሁ? ክብር ለድንግል ልጅሁን እኔ በጣም ደህና ነኝ አለሁኝ። ከብዙ መጥፋት በኋላ ተመልሽ መጥቻ አለሁኝ። ስመጣ ግን በህይወቴ የገጠሙኝን አንዳንድ ገጠሙኞች ለእናንተ አካፈላለሁ ብዬ ነው የመጣሁት። ሰው ግን ይሄኛው ቦታ በጣም ነው የሚያምረው። ደስ ብሎኛል ማለት ነው። እውነት ለመናገር ይሄንን አበባ በጣም ደስ የሚል ነው፣ ተመልከቱት በዛም ደስ የሚቦታ ነው። ቤተሰብ እንደሚታወቀው ወደ ቅድስተ ሀገር ኢትዮጵያ ገብቼ ነበረ ለተወሰኑ ግዜያቶች ማለት ነው። ነገር ግን በህይወታችሁ ብዙ ነገር ትማራላችሁ። ብዙ የሚጠቅማችሁን፣ የሚጎዳችሁን እንዲሁም ከጓደኛ ጭምር ማለት ነው። ማን ነው ከእናንተ ጎን ያለው በችግራችሁ ጊዜ? ማን ነው ከእናንተ ጎን የማይኖረው የእናንተ ጓደኛ? ስማን ነው ሁሌት የማይጠላችሁ ስማን ነው የልባችሁን ጓደኛ ከሆነ ኢቨን እስከ ቤተሰብ ድረስ ማለት ነው። እናንተ ያላችሁን ነገር ስጨርሱ ማንም አይፈልጋችሁም። ማንም እናንተን የትናት? የት ነሽ ምን ላይ ወደቅሽ? የሚል ሰው የለም ማለት ነው። እኔ ኢትዮጵያ በገባሁበት ሰዓት አንዳንድ እህቶች እንደዚህ አይነት ነገር ሶሻል ሚዲያ ላይ እየመጡ ሲያወሩ እንዴት እልነበረ፣ እንዴት ሰው በገንዘብ ብቻ ያምናል እልነበር። ነገር ግን ውስጡ ጠለቅ ብላይን ገፍተን ስናይ በጣም ነው የሚከብደው። ኢትዮጵያ በገባበት ሰዓት ኢትዮጵያ ስገቡ፣ በነገራችን ላይ እውነት ለመናገር አስባችሁበት፣ አቀዳችሁበት ቻሌንጅ እንዳለ አውቃችሁ ነው መግባት ያለባችሁ። ብዙ ቻሌንጆች አሉ በጣም ብዙ በብዙ ነገር የምትፈጠሩ፣ ምንም ያህል ብር በእጃችሁ ቢኖር ያ ብር ያልቃል። እንዴት እንደሆነ እንዴት እንደሚያልቅ አታውቁም። አንድ ቀን ወጣ ካላችሁ የለም በሁለተኛው ቀን ብርክስ ባንክ ቤት ስትሄዱ በአካውንታችሁ ዜሮ ነው የሚሆነው ማለት ነው። በጣም ነው የሚከብደው። ስለዚህ የሆነ የገጠመኝ ገጠመኝ ነበር ነበር ማለት ነው። ምን ብዬ ልንገራችሁ? ብቻ ኢትዮጵያ ስገቡ፣ ቢኬርፉል ተጠንቀቁ። የምትይዙትን ጓደኛ አወቁ። ብር ስታወጡ ለማን መውጣት እንዳለባችሁ ለምን አላማ እንደማዋል እንዳለባችሁ በተለይ ቤት ቢኖራችሁ ይመረጣል። ኢትዮጵያ ስገቡ ቤት ቢኖራችሁ ይመረጣል። ቤት ካላችሁ ቢያንስ የቤት ክራይ የምትከፍሉት ህይወታችሁን ትመሩበት አላችሁ። ወይ ደግሞ ጓደኛ ብላችሁ የምታምኑት ለምን ባላችሁ አይሆንም። ለምን ልጅ አይኖረው አይኖራችሁም ከሱ ማለት ነው። ካገባችሁት ሰው አትመኑ። ማመን ሰውን ቀብሮ ነው። የምሬ ነው የምላችሁ። ሰው ማመን ቀብሮ ነው። ነጻ ቤተሰብ ያለው ነገር ይሄን ይመስላል በጣም ብዙ ብዙ ነገሮችን እየላችሁ መጣለሁ ያለሁበት ቦታ ትንሽ ስለማይመች ነው ሰዎችም አሉ ጫጫታ ምናምንም ነገርም አለ ግን ለእናንተ የሚሰማ አይመስለኝም ያው ስልክ ዬ እንደዚህ ስቆም ዞር ብለው ስለሚሆን ማለት ነው እና ያንን ይመስላል ብቻ ፈጣሪ አይጣላችሁ በሰው በታች ማለት ነው ሰው ለሰው ልጅ ገንዱ ነው እግዚአብሔርን ብቻ አምኑ። እግዚአብሔርን ብቻ ወደዱ። በእግዚአብሔር ታመኑ እምነት ይኖራችሁ። ጀግና ጎበዝ መሆን አለባችሁ። ድጋሚ ስደት መምጣት ካልፈለጋችሁ ከኢትዮጵያ ገብታችሁ ድጋሚ ስደት መምጣት የማትፈልጉ ከሆነ ያላችሁን ነገር በስርዓት መጠቀም መቻል አለባችሁ። ጓደኛ፣ ቤተሰብ ሁሉም የራሱ ህይወት ነው የሚኖረው የእናንተን ህይወት አይኖርላችሁም። የእናንተን ችግር፣ የእናንተን ህመም፣ የእናንተን ስቃይ፣ የእናንተን መከራ፣ የእናንተን ድካም ማንም አይላችሁ፣ ማንም አይራዳችሁም ከእግዚአብሔር ውጭ ማለት ነው። በሌላ ቪዲዮ ተመልሹ ይመጣለሁ። በደንብ አድርጌ ይታረቅ አስረዳችኋለሁ ማለት የገጠመኝ ገጠሞች። እስከዛ ድረስ ቸር ቆዩልኝ። መልካም ቀን ይሁንላችሁ። ቻናሌ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።